በአካባቢያቸው ሰላም ባለመኖሩ ምክንያት አርሶና ምርትን አምርቶ ለገበያ ለማቅረብ ይቅርና ወጥቶ መግባት ፈታኝ ነበር። ፍቃዱ ገብረ መድህን እና ባይሳ አብዲሳ በኦሮሚያ ክልል የምዕራብ ሸዋ ዞን አርሶ አደሮች ናቸው። ዛሬ ምን ይፈጠር ይሆን በሚል ስጋት ውስጥ ከወደቀን ዓመታት ተቆጥረዋል የሚሉት አርሶ አደሮቹ መንግስት ከኦሮሞ ነጻነት ሰራዊት ጋር ያደረገው የሰላም ስምምነት ለአካባቢው ነዋሪዎች የሰላም እፎይታን መስጠቱን ይናገራሉ። ግብርናችን በወቅቱ ለመስራት እዛ ላይ በጣም ከባድ ችግር ነበረብን። እኛ ከቤት እንዳንወጣ ሁሉ የሰጋንበት ጊዜ ነበረ። ምክንያቱም በአካባቢያችን የተለያየ ሰላም እንቅፋት የሆኑ ጉዳዮች ነበሩ። ምክንያቱም ሰው ሰላም ከሌለ ማምረት አይችልም። የአርሶ አደሮቹን ሀሳብ በሌላኛው የኢትዮጵያ ክልል የሚገኙት የጠለምት ወረዳ የአምባ ምድር ከተማ ነዋሪዎች ይጋሩታል። መንግስት፣ አሁን ላይ በክልሉ ያስገኘውን ሰላም በማስጠበቅ የተገኘውን የሰላም እድል መጠቀም ይገባል ነው ያሉት። ወደ ነበረበትን ጊዜ አሁን ግጭት ከሌለም ሰላም ካለ ለሁሉ ነገር ሰላም ነው አስፈላጊ ሰላም ካለ ድሞ ሁሉ ይገኛል። ቅድሚያ ለሰላም ቦታ መሰጠት እንዲገባው ነው የምናስበው። አሁን አግኝተነው ያለነ ሰላም ቀላል አይደለም። ደግሞ ለመጨረሻው እንደዚህ ቢቀጥልልን በክልል ይሁን በፌዴራል ያሉ ኃይሎች ለመንግስታቸው አስቦ ሰላም ሙሉ አምጥቶ ልማት አልምጠን እንድናድግ እኛ አሁን የጀመርነው ሰላም ሙሉ እንዲሆንልን ሁላችን ተጋግዘን ለመንግስት ብቻ ሞተው የለብንም። በስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ የምክር ቤቱ አባላት ዋነኛ ጥያቄ ሰላም ነበር። የህዝብን አገልግሎት ተቋማትን በማፍረስ እና በመዝረፍ የንጹሐን ዜጎች እገታ እና ሌሎች የጭካኔ ተግባራትን በፈጸም ላይ የተሰማሩ ኃይሎችን ለመቆጣጠርና የመንግስትን ኃይል በብቸኝነት መጠቀም ህገ መንግሥታዊ ኃላፊነት ተግባራዊ ለማድረግ እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢሰጥ። ከሀገሪቱ ህግና ስርዓት ባፈነገጠ መልኩ በአዛውንቶቹ የሚመራው የህዋት ቡድን እና አንጃው ከጦርነቱ አዙሪት ውስጥ ላለመውጣት ባላቸው ፍላጎት በሌሎች ክልሎችም ያሉ ጽንፈኛ ቡድኖችን ጭምር በመጠቀምና ከኢትዮጵያ ቋሚ ጠላቶች ጋር በማበር የትግራይን ህዝብ ዳግም ወደ ስቃይ ለማስገባት በየቀኑ የጦርነት ድግስ ሲያወጁ ይስተዋላል። ክቡር ጠቅላይ ሚኒስትር፣ ይህንን ህገወጥ ጦር ሰባቂ ቡድን አደብ ለማስገዛትና ግዛዊ አስተዳደሩን በማገዝ ክልሉ ሰላማዊ እንዲሆን ምን እየተሰራ ይገኛል? ኢትዮጵያን በቅጡ የማያውቁ የውስጥ ባንዳዎች ከጠላት ጋር በማበር ዓላማቸውን የሚያሳኩ ቢመስላቸው ይህ ፈጽሞ ሊሳካ አይችልም ይላሉ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ። ኢትዮጵያ ለመገንጠልም ለመጠቅለልም አትመችም በተግባር ኢትዮጵያን ካለማወቅ በቅጡ፣ የኢትዮጵያን ባህል ካለማወቅ እና እንደው በጉጉት እና መሻት ብቻ የሚጋልቡ ፈረሶች የነሱን ፍላጎት ለማሳካት ቀላል መንገድ ይመስላቸው ከጠላት ጋር ማበር ነው። ብዙዎቹን ካያችሁ ግን ሲባል ሰምቶ ነው። መገንጠል የሚለውም ሲባል ሰምቶ ነው። ማን እንደሚገነጥልም አያውቅም። አካታች ሀገራዊ ምክክር ውጤታማ እንዲሆን ከማን ምን ይጠበቃል? የምክር ቤቱ አባል ለጠቅላይ ሚኒስትሩ የቀረበ ጥያቄ ነው። ኢትዮጵያ ውስጥ የሚያስፈልገው ብቸኛ መንገድ ሰላማዊ የስልጣን ሽግግር ነው። መንግስት ችግሮች አሉኝ የሚሉ አካላት ጋር ቁጭ ብሎ በመነጋገር ችግሮችን በሰላማዊ መንገድ ለመፍታት አሁንም በሩ ክፍት እንደሆነ አረጋግጠዋል። እኛ አሁንም ክፍት ነው ለመወያየት ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም፣ አብረን ለመስራት ዝግጁ ነን። እንወያይ የሚባል ሀሳብ ኢንክሉሲቭ ናሽናል ዲያሎግ በኢትዮጵያ ውስጥ የመጀመሪያው እኛ ደፈር ነው። ጦርነት አንፈልግም። የምንደሩም በምክንያት ነው። የፕሪቶሪያ የሰላም ስምምነቶችን ያነሱት ጠቅላይ ሚኒስትሩ ህወሓት ያካሄደው ምርጫ ህጋዊ ምርጫ ያልሆነና ስምምነቱን ያላከበረ ነው ብለውት የህወሓት ቡድን ስምምነቱን በማክበር የትግራይ እናት የምትፈልገውን ሰላም ለማምጣት የፌዴራል መንግስት ዝግጁ እንደሆነ ሁሉ የህወሓት ቡድንም ዝግጁ መሆን እንዳለበት አሳስበዋል። ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም ህገ መንግስት እሶን ነው ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። ከሁሉ የተውጣጣ መንግስት ይመረጥ፣ ማለት ትራንዚሽናል ገቨርመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስትና ህገ መንግስት አከብራለሁኝ። እዚህ ያለው ጠቅላይ ሚኒስተር ጠቅላይ ሚኒስተሩ ተመርጧል፣ እዚያ ያለው ፕሬዚዳንት ግን ይወርዳል፣ ነው ስምምነቱ። የታጠቀስ በዲዲአር ይፈታል ትጥቅ ነው። ለዚህም የትግራይ እናት የምትፈልገውን ሰላም ማምጣት መሯቸዋል። እነሱ ልጆቻቸውን ገብረው በቃን ብለዋል። ለነሱ ሰላም በኛ በኩል ዝግጁ ነን። በዚያ በዚያ ሳይድም ዝግጁ መሆን ያስፈልጋሉ። በትግራይ ክልል ያለው የሰላም ሁኔታን በተመለከተ በትግራይ ክልል ተጨማሪ ውጊያ እንዲካሄድ አንፈልግም፣ ከዚህ ይልቅ ተባብረን ሀገር ማልማት ነው የምንፈልገው ብለዋል ጠቅላይ ሚኒስትሩ። ይሄ ሁሉም የሚያጓጓ ስራ እያለ። ሰው ጦርነት ያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ። እኛ የሚያጓጓ የምንተጋለት፣ የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን። የተበላሸ በአቅም ጠግነናል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። አላማ የለውም። ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው። ይህ ትግራይን እየጎዳ ነው ያለው። ስልጣን ተይዞም አልተሰራም አሁንም አልተሰራም። ህዝቡን ይቸገራል እና እንደዚያ እንዳይሆን በተቻለ መጠን ወደ ሰላም ወደ ንግግር ገብቶ የህዝቡን ችግር መፍታት ያስፈልጋል።